የውሸት ከንፈር የውሸት ምናምን፣ እዚህ ላይ ለጥፋችሁ ደስ ይበላችሁ። ሰርግ እንኳን ስትጠሪ ደፍረሽ የማትሄጂ ሰው ነሽ። ሰርግ እንኳን ስትጠሪ በቪዲዮ በዙም ይሁንልኝ የምትይ ሰው ነሽ። እንኳን አብዱ ከቢር ያለባት የመሰለ ሴትዮ መታ እዚህ ቂጥ አሰራሽ አሉኝ ብላ አጀንዳ ትከፍታለች። ሌላ ህመም አለብሽ። ከቂጥ በላይ ነው ጭወትሽ የሆነ ቅናት ምቀኝነት ምናምን የእውነት እኔ ያው ሚዲያ ላይ ሰዎችን ሰው ሲናገሩ ቅናት የሚባል ነገር ማምጥተው ቃል ሲደነቅሩ ግርም ይለኝና ያስቁኛል፣ አያናድዱ። እኔ ዛሬ ልጠቀም፣ እውነት ልናገር። ሊያ ሊያኮሶ ጊዜ ስትጠብቅላት ነበር ዝም ብለሽ። አሁን ብናገራት አይ አሁን ጊዜው የእሷ ስለሆነ ሰዎች ይዞሩብኛል ብለሽ የተዋደዳችሁ መስላችሁ አብራችሁ ላይ ብዬ ገባችሁ ግን ጊዜ እንደምትጠብቅ ላት የምታደረገው አክትን ሁላ የሚያቃጥልሽ እንደነበር ነው ትላንትና ከሰማሁት ቪዲዮ ላይ የተረዳሁት። ሀቂቄን አታውቂውም ወይ ብለሽ ነው ርዕስ የጀመርሽው ትላንትና። ቂጥሽን ከአንቺ ጋር አላራችበት እንዴት ነው የምታውቅልሽ? የራሷን የማታውቅምች። ጠዋት ምን እንደበላይ ስለማታውቅ ነው። ጠዋት ስጋ ትበላለች፣ ከሰዓት ስጋ ትበላለች፣ ማታ ስጋ ትበላለች። የምታስታውስ ቢሆን

ቂጥ መላስ እኮ ውስጥ ገባኮ እስታውስ ተገባኩ የሆነ ገባኩ የሆነ እስከ ፊንጢጣ ነው። ኧረ፣ ውጣ ውጣ ውጣ! አባ ከላይ ከላይ አድርገው እንጂ ውስጥ ድረስ እውነት ሊያ እንኳን የሚያል የመቀመጫዋን ደረጃ አታውቀም። እስተ ክፍል ሰባት ገባኩ። ገባ ገባ። ውጣ ውጣ። ምድር ይሻላል ምድር ይሻላል። የኮሶ መጫወቻ ነው የምትሆኑ፣ እዛ ውስጥ ገብት ምንድን ነው ያለው ስ እኔ ተቃጠልኩ እኮ። እኔ እኮ ከዩቱብ ስቀር እንዴት ፍፍት እንደምል የሚገርማችሁ፣ ዩቱብ ስመጣ ነው የምትጎሳቆለ እኮ ነው። ምንድን ነው ያለው? እኔ ያኔ እነ ጆከር ሊያስገድሉሽ ሲሄዱ መሀል ገብቼ ምን አደረገ ሴት ናት ብሎሮኮ ትገደይ ነበር ታውቂያለሽ፣ አይደለም አላት ገባች። ምድረ ቅማለም ነው ኮጋይስ ቅማሉን እንኳን በስነ ስርዓት ጠንቅቆ ገሎ የማይጨርስ ዩቲዩብ ላይ ለመምጣትና ቲክቶክ ላይ ቁጭ ብሎ ለማውራት ጊዜ የሌለው ቅማል እየተርመሰመሰበት እያከ ከሚያወራውላ እንትና ሊያስገድል እንትና ሊገደል ንፍጣሞች። ሆሪው ዘፈር ስቶፎልና ነው እንትና የምታስገድለው እንትና የማታስገድለው እስከ ዛሬ ማን የሞታ አለና። ኔ ቴክ ሄር ዳልቻና ጆከርና ጅጅ እንትና ሊያስገድልሽ፣ እኔ በመሀል ያኔ ሴት ናት ብዬ ብናገር ኖሮ አይለቆሽም ነበር። አያችሁ፣ ገጽ ይሄ ቂጥ ላሽ ብቻ ነው እንደ የሚባለው ገጽ ራሳችሁ ጻፉ። ሲሪየስ፣ እኔም ብቻ ክፉ እንዳታስብሉ፣ ቂጥ ብቻ ነው እንደ ላስ የሚባለው። ይሄ ገብቶ ተቀረቀረ አልወጣ አለ ነው እንጂ የሚባለው እንጂ ይሁንስ ይሁን። የለም ኬንያ ላይ ምናምን ሴትና ወንድ ተላጠፉ የሚል ዜና አልሰማንም ካሁን በፊት። ተላጠፉ ይባላል? ጋይስ፣ በዚህ በአመት በዚህ በጾሙ እንደዚህ አይነት ከእንደዚህ አይነት ሰይጣን ሰዎች ጋር እየኖርኩ ምን አወራለሁ ጋይስ። በዚህ አሁን ስግደት ላይ እኔ እንደዚህ ነገር ሳወራ ግን ምን ላድርግ ጋይስ። ያ እና ይቅር በለኝ አምላክዬ። ያው መተንተን ስላለብኝ ነው። ግን አሁን ኬንያ ላይ ሴትና ወንድ ተያይዞ ተላጥፎ ቀረ ምናምን የሚል ዜና እንሰማለን። ዮኒ ሊያኮሶስ ገብቶ ተቀርቅሮ ቀረ ነው የሚባለው? ምንድን ነው የሚባለው? አሁን ይሄን ጉዳይ ምንድን ነው የሚባለው? ገጽ ማሽቃበጥም ማለት ማሽቀባበጥም የሆነ ነገር ሲነጋገሩ ይሆኒ ወዲያውኑ ድራማውን ሰራ። ከዛን ኤልሻደ ታረቁ እንጂ ለኔ ስትል ታሙ ደግሞ መጣ። ጨዋው ሽማግሌ ለምን ውስጥ ዛሬ ላስታረቃቸው። ታሙ የምትባለው አንተ ጥርጥር የሽምብራው ጥርጥር የት ነበር? ሀይ ድራ ከሮማንጋ ወይ ከምንጋ ግጭት ስሚፈጠር ለምን ጠበቃቸው? ከዛ አስታራቂ ከሴጣን መንገድ የራቃችሁ ታይትል ይሰጣችኋል አደል? አሁን እናንተም አራዳ ናችሁ፣ ምድሬ ገንደ ገራዳ ልጁላ ማለት ነው። እዚህ አባት የብላችሁ ጸጉር ስለቆጣጠራችሁ አራዳ የሆናችሁ ነው የሚመስላችሁ። እኛ ሜጃ ስለሌለ ነው እንጂ የምናዳምጣችሁ ምንም የአይምሮ ጨዋታ ስለተጫወታችሁ አይደል። እናንተ ላይ ካላወራ በምን ላይ ላወራ ነበር? አሁን ዛሬ የመጣሁት ጋይስ፣ የእውነት ያው እህል ውሃ ጉዳይ ሆኖ ነው ያገናኘን። ግን ቢሆንም ልክ ልክ እየተነጋገርን የምንደማመጠው የእውነት አስታራቂ አስታናቂ ሆናችሁ የመጣችሁ የት ነበራችሁ? እስተዛር ወይር አር ዩ ቢ ዮኒ ግን መታረቅና መጣላት አይሰለችም? ካልኩሌቱ እኮ ማደት አወጣት ታውቃለ። እንደኔ የሚያስብልንና እንደኔ እውነት የሚነግር እንደኔ እውነትም ካለ ደግሞ የሚከራከርል ሰው እንደሌለ ታውቃል። ግን የምታመጣቸው ካልኩሌት ለራሴ እየከበደ ማደት አወጣት ከአንተ ጋር የተጣሉ ሰዎች እኔ ማደት የወጣባቸው አይቻለሁ። ለምን አንተና ራ ካለ ካልኩሌተር ስትጨነቅ ማየው እንዳየሁት ቤታዬን ያለ አንተ ትልቅ አጀንዳ ነበረች እንዴ? ከእሷ ጋር ቁጭ ብላ አብረ የምትረግጠው ሲያስፈልጋል። ያኔ ከሮማን ጋር ስትጣላ ከሊያ ኮሶ ጋር ጓደኛ ሆንክ እና አብራችሁ ስትረግጡ ነበር። ሊያ አጋሳስ ልክ እኔ እንደዛ አይነት ባህሪ ያለ ይመስሏት። ትዝ ይላችኋል፣ ትናንትና ዲስኮዬ እየሮጠች መጣች። ለሷ አገዝኩ መሰላት እኮ እኔ ያንዳንዱ የሚናገሩት ቃላትን እየሰማው ማን ምን አይነት ቃል እንደተጠቀመ ምን አይነት ሰዓት፣ እንደተጠቀመ እንደዛ ላይ ነው ሪአክት ማድረግ። ልክ ለሷ ያሽቃበጥኩ መስሏት እየሮጠች መጣች። አጋሰስ ላጫ እቺ የስጋው ውጤት ደካማ ስለሆነች ነው እኮ። ከሆነ ሰው ጋር ስትጣላ የሆነ ሰው ላይ የመለጠፍ ሱስ ያለባት። ያኔ እኛ ጋር ስትጣላ ቤታ ጋር ሄዳ ነበር የመሸገችው። ቤታ ብትሰማት ትዝ ይላችኋል። ቤታ ጋር ነበር የሸሸገችው። የሚገርምሽ ቤታ የሆኑ አሮጊቶች አሉ። በቃ እንደዚሁ ተመቀኝተው ምናምን እንቅልፍ አታ ቤት ታስተምት ገባን ላይ ብላ ይጠብቀ አሁን ደግሞ ልክ ለእሱ አገዝን መስሏት ትላንትና እየሮጠች መጣች። ትዝ ካላት የሆነ እንደ ዮኒ እስስት መሰልኳት መሰለ። ትዝ ይልሻል? ማስተዋል እየሮጠች ወዲያውኑ መጣች፣ ወዲያውኑ ሌላ ጊዜ ሳትፈልግ አልሰማችሁ ነበር ነው የምትለው። ገባችሁ ንፍጣ እያንዳንድሽ ወላ ዮኒ ወላ ቤታ ወላ አንቻ ላይ ብትጨፈለቁ እናንተን እናንተን በሚርቃናኛ ለጣጥፈን ምንሰራችሁ። እግዚአብሔር ይቅር በል ያ ለጣጥፈን የምሰራችሁ። ለዛም የሆነ ሰው ይጎላል። ከሆነ ሰው ላይ ስጋው ስጄ ደግሞ ልደፍበታል። ችግር የለውም። በዚህ ማይንዳችሁ ሰው ላይ ለመጫወት ትፈልጋላችሁ። ደሙ ይቅርታ ከተጠያየቅ ከጠየቀ ምን ላድርግ ታዲያ? ይቅርታ መቀበል አለብኝ። ነፍሴን አላጠፋ ማሬን አላድርግ። ይቅርታ ከተጠየቃችሁ ልክ ከቤታ ጋር ወይ ከሮማን ጋር ከምን ጋ የምትነፋፉ ደስ፣ ለምን ተጠባበቃችሁ? ዌር አር ዩ ቢን ቢፎር ዌር የት ነበራችሁ? ሁልሽም ኮንፊደንስ ስለሌለሽ የሆነ ቂድ ስር የሆነ ከበር ትፈልጋላችሁ። እያንዳንዳ

ማን ጋር ስትታይ፣ ከዮኒ ጋር ቤስቶንሽ። ያኔ ከዮኒ ጋር ስትታይ፣ ደግሞ ከነ ቤታ ጋር ቤስቶንሽ። ከቤታ ጋር ስትታይ፣ ደግሞ ከዮኒ ጋር ቤስት ለመሆን ጥላላሻለሽ ጥላሽ እንደዚህ